የሳቁ መድረክ የሰማዕታቱ መሠዊያ ሆነ። የፌዙ ተዋናይ የእምነት ምስክር ሆነ። በነገሥታቱ ፊት በጭብጨባ ይታጀብ የነበረው ሰው በመጨረሻ በንጉሠ ነገሥቱ ትዕዛዝ አንገቱን ለሰይፍ ሰጠ። ሕይወቱን ሙሉ እውነትን በማሾፍ የተገዳደረው ሰው እንዴት በቅጽበት ለእውነት ሊሞት ወሰነ? ይህ እንዴት ሊሆን ቻለ? ይህ ደማስቆ ነው። የእግዚአብሔር ጥሪ በማይጠበቅ ስፍራ፣ በማይጠበቅ ሰዓት፣ በማይጠበቅ ሰው ላይ ሲገለጥ የምናይበት መድረክ ከአባ ሙሴ ጸሊም የሽፍትነት ሕይወትና ከቅድስት ማርያም ግብፃዊት የኀጢአት ጥልቀት ቀጥለን ዛሬ ሌላኛውን አስደናቂ የለውጥ ታሪክ እናነሳለን፤ ሲያላግጥበት ለነበረው እምነት በራሱ መድረክ ላይ ሰማዕት የሆነውን የቅዱስ ጰርጰሬዎስን ታሪክ። ታሪኩ የተፈጸመው በአራተኛው መቶ ክፍለ ዘመን በንጉስ ዩልያኖስ ከሐዲ ዘመነ መንግስት ነው። ይህ ንጉሥ ክርስትናን ከስሩ ለመንቀል የሮምን ግዛት ወደ ቀድሞ የጣዖት አምልኮዋ ለመመለስ የተነሳ ነበር። በዘመኑ የክርስቲያኖች ሰይፍ ሐሳብ ነበር፣ የንጉሱ ጦር ደግሞ ፌዝ ሆነ። ክርስትናን በአደባባይ ማጥላላትና ማቃለል የመንግሥት ፖሊሲ አካል ሆኖ ነበር። በዚህ የፕሮፓጋንዳ ጦርነት ግንባር ላይ የሰለጠነ አንድ ወታደር ደግሞ አለ፤ ጰርጰሬዎስ። የጦር ሜዳው መድረክ ነበር፣ መሣሪያው ደግሞ አንደበቱና የፌዝ ትወናው ነው። የክርስትናን ምስጢራት በተለይም የሚስጥረ ጥምቀትን ክብርና የንስሐን ትርጉም እንደ ቀላል የመውኞች ሥርዓት አድርጎ ያቀርብ ነበር ህዝቡ በሳቂን ተከተካል እርሱም በደስታ ይመለከታል ጰርጰሬዎስም የንጉሡን ልብ በደስታ የህዝቡን አንጀት በሳቅ የሞላ የክርስቲያኖችን ልብ ግን በሐዘን ይወጋ ነበር ጥያቄው ይህ ነው። የፌዝ ጭምብሉ ወልቆ የእምነት ፊት የተገለጠበት ያቺ የደማስቆ ቅጽበት ምን ነበረች? ከተዋናይነት ወደ ሰማዕትነት የተደረገውን ይህንን የማይታመን ጉዞ ከጥንት ከነበረበት የፌዝ መድረክ ሃ ብለን እንጀምር። ይህ የኮሜዲያኑ ሰማዓት የጰርጰሬዎስ ታሪክ ነው። ጰርጰሬዎስ ተራ ተዋናይ አልነበረም። የቂሳሪያ ከተማ የሳቅ ንጉሥ ነበር መሣሪያው ፌዝ ነው፣ ዓላማው ደግሞ እምነት። በንጉሥ ዩልያኖስ ከሐዲ ዘመን ክርስትናን ከማህበራዊ ሕይወት ጠርጎ ለማውጣት በተነደፈው ፖለቲካዊ ዘመቻ ጰርጰሬዎስ ከፊት ተሰላፊ የጦር መሳሪያ ነበር። በችሎታውና በፈጠራው የክርስቲያኖችን ምስጢር በተለይም የሥርዓተ ጥምቀትን ክብርና የንስሐን ትርጉም እያቃለለ የሕዝቡን ልብ በሳቅ ይገዛል። ትወናው የንጉሡን ፖለቲካዊ አጀንዳ የሚያስፈጽም፣ የክርስቶስን ተከታዮች ሞራል የሚሰብር፣ እምነታቸውንም በሕዝብ ፊት ዋጋቢስ የሚያስመስል ኃይለኛ መሳሪያ ሆኖ አገልግሏል። ዝናው በቂሳሪያ ብቻ ተወስኖ አልቀረም፤ በመላው የሮም ግዛት የታወቀ የንጉሡ ተወዳጅ ቀልደኛ ነበር። ነገር ግን ከሁሉም ትርኢቶቹ በላይ ሕዝቡ በጉጉት የሚጠብቀውና እርሱም በልዩ ጥበብ የሚያቀርበው የፌዝ ጥምቀት የተሰኘውን ትወናውን ነበር። በመድረኩ ላይ የሚታየው ትዕይንት የክርስቲያኖችን ልብ የሚሰብር ነበር። ጰርጰሬዎስ የጥምቀትን ቅዱሳት ቃላት እያጣመመ የካህኑን የተቀደሰ እንቅስቃሴ በሚያሾፍና በሚያላግጥ መንገድ እየተወነ የንስሐን ጽንሰ ሐሳብ ከኃጢአት ለመንጻት ሳይሆን ከእውቀት ማነስ ለሚመነጭ ሞኝነትና የዋህነት ተግባር አድርጎ ይገልጸው ነበር። የጥምቀትን ኃይል፣ የኃጢአትን የማንጻት ምስጢሩን እንደ ከንቱ የውሃ ጨዋታ አድርጎ ያቀርበውም ነበር። በመድረኩ ላይ የንስሐ እንባ ፊቱን እያጠበ የገነትን ተስፋ በሚያፌዝ ዜማ እያንጎራጎረ የክርስቶስን አምላክነት በስላቅ ቃላት እያቃለለ ይተውን ነበር። የሕዝቡ ሳቅ እንደ ማዕበል መድረኩን ያናውጠዋል። ይህ ሳቅ ግን የደስታ ብቻ አልነበረም፤ የንቀትና የሽሙጥ ሳቅ ነበር። በክርስቶስ ስም የሚኖሩትን፣ ለንጽሕና የሚጋደሉትን፣ ዓለምን ንቀው ሰማይን የሚያልሙትን ሁሉ የሚያላግጥ የጋራ ፌዝ ነበር። ንጉሡም ከዙፋኑ ላይ ሆኖ ይህንን ሲመለከት በደስታና በእርካታ ይሞላል። ለእርሱ እያንዳንዱ የሳቅ ድምፅ የክርስቲያኖችን እምነት ለማጥፋት በሚያደርገው ዘመቻ የተቀዳጀው ድል ነበር። ጰርጰሬዎስ በዚህም የንጉሡን የፖለቲካ ጥማት፣ የሕዝቡንም የሳቅ ፍላጎት በአንድነት ያረካ ነበር። ነገር ግን ይህ ሁሉ የጭብጨባ ማዕበል፣ ይህ ሁሉ የንጉሥ ሙገሳ የጰርጰሬዎስን የውስጥ ባዶነት ሊሞለው አልቻለም። ጥያቄው እዚህ ጋር ይነሳል። በውጪ በሳቅና በክብር ሲንበሸበሽ በውስጡ የነበረው የነፍሱ ሁኔታ ምን ይመስል ነበር? የልቡ ባዶነት በጭብጨባው ጩኸት ተሸፍኖ ነበርን ብለን እንጠይቅ። ታሪክና የሰው ልብ እርስ በርስ የሚተያዩት በእንዲህ አይነት ቅጽበቶች ላይ ነው። ጰርጰሬዎስ ክርስቲያኖችን በሚገባ ለማሾፍ እምነታቸውንና ሥርዓታቸውን ማጥናት ነበረበት። ሲያጠናው የነበረው የክርስቶስ ትምህርት፣ ሲያላግጥበት የነበረው የንስሐ ጥሪ በስውር የልቡን በር ይቆረቁረው ነበር። በክርስቲያኖች ፊት ላይ የሚያየው እርሱ በዝናው ውስጥ ያጣው ሰላምና ሰላምና እርጋታ በልብ ውስጥ የጥርጣሬን ዘርዘርቶበት ነበር። ኃጢአት ልቡን ሙሉ በሙሉ አውሮት ለብርሃን ምንም ዓይነት ቀዳዳም አልተወለትም ነበር። ታሪክ ራሱ በሚቀጥለው ወደማይቀለበሰው የለውጥ ቅጽበት እየወሰደው ይመስላል። የፌዙ መጋረጃ ሊገለጥ፣ የእውነተኛው ብርሃን ሊፈነጥቅ፣ የንጉሡ ተዋናይ የእግዚአብሔር ምስክር ሊሆን ታሪክ ጉዞን ጀምሯል። ያቺ ዕለት ተራ ዕለት አልነበረችም። ንጉሥ ዩልያኖስ ከሃዲ ራሱ በግርማ ሞገስ በዙፋኑ ላይ ሆኖ ይመለከታል። የሮም ግዛት ገዢ፣ የክርስቲያኖች ጠላት፣ የፌዝና የዝባዝንኬው አፍቃሪ ንጉሥ በሚወደው ተዋናይ ትርኢት ሊዝናና ተዘጋጅቷል። ጰርጰሬዎስም በልበ ሙሉነትና በንጉሡ ፊት የመቅረብ ድፍረት ዝነኛ ትወናውን ሊጀምር ወደ መድረክ ወጣ። የሕዝቡ ጩኸትና የጉጉት ስሜት አዳራሹን ሞልቶታል። የፌዙ ጥምቀት ሊጀመር ነው። ጰርጰሬዎስም በፌዝ የተሞላውን የካህኑ ልብስ የለበሰውን ሌላ ተዋና ያስከትሎ የጥምቀት ቅዱሳት ቃላትን እያጣመመ የንስሓን ትርጉም በሚያሾፍ መንገድ እየተረከ ወደ ፌዙ መጠመቂያ ገንዳ አመራ። በውሃ ወደ ተሞላው ገንዳ ሲገባ የሕዝቡ ሳቅ እንደገና አስተጋባ። ነገር ግን በዚያች ቅጽበት በፌዝና በጫጫታ በተሞላው መድረክ ላይ ሰማያዊ ጸጥታ በጰርጰሬዎስ ልብ ውስጥ ነገሰ። የውሃው ቅዝቃዜ ሳይሆን የእግዚአብሔር ጸጋ እንደ እሳት ልቡን አደነደነው፣ እንደ መብረቅም ነፍሱን መታት። ሲያላግጥበት የነበረው የክርስቶስ ስም ኃጢአቱን ሁሉ የሚያጥብ ሕይወትን የሚሰጥ ኃይል መሆኑ በቅጽበት ተገለጠለት። የሕይወቱ ከንቱነት፣ የኃጢአቱ ክብደት፣ ሲያሾፍበት የነበረው እውነት ምን ያህል ታላቅ እንደሆነ በአንድ ቅጽበት ተረዳ። የአይኑ ቅርፊት የወለቀ ያህል የእውነት ብርሃን በነፍሱ ውስጥ ፈነጠቀ። ከውሃው የወጣው ጰርጳሪዎስ ወደ መድረክ የገባው ጰርጳሪዎስ አልነበረም። ፊቱ ተለውጧል። ያ የፌዝ ፈገግታ ጠፍቶ በሰማያዊ ግርማና በሰላም ተተክቷል። አይኖቹ በእንባ ተሞልተዋል። ይህ እንባ የሐዘን ሳይሆን የንስሐና የእውነተኛ ደስታ እንባ ነበር። ትወናውን ረሳው፣ ህዝቡንም ረሳው፣ ንጉሱንም ረሳው። በፊቱ የነበረው በሺ የሚቆጠር ህዝብ ሳይሆን እርሱን የሚመለከተው አንድ አምላክ ብቻ እንደሆነ ተሰማው። በዝምታ ቆመ። የህዝቡ የሳቅ ድምጽ ቀስ ቀስ እየቀነሰ ሄደ በጰርጰሬዎስ ፊት ላይ የታየው ያልተለመደ ለውጥ ግራ ጋብቷቸዋል ቀልዶ አልቋል እንዴ ለምን ዝም አለ የሚሉ ሹክሹክታዎች ከአዳራሹ መሰማት ጀመሩ በመጨረሻም ጰርጰሬዎስ ቀና አለ አይኖቹ በድፍረትና በእምነት ተሞልተው ነበር በታላቅ ድምጽ መድረኩን በሚያናውጥ ቃል ጮኸ እኔ ክርስቲያን ነኝ ዛሬ በእውነት ተጠምቄአለሁ ከእንግዲህ የክርስቶስ ባሪያ ነኝ። ይህ ቃል እንደ ነጎድጓድ በአዳራሽ ውስጥ አስተጋባ። የሕዝቡ ሹክሹክታ ወደ ፍጹም ጸጥታ ተለወጠ። ንጉሡ ከዙፋኑ ላይ ተስፈንጥሮ ሊነሳ ደረሰ። የተዋናዩ ቃል የቀልድ ሳይሆን የእውነት መሆኑን ሁሉም ተረዳ። የፌዙ መድረክ በቅጽበት የእምነት ምስክርነት መሠዊያ ሆነ። ጰርጰሬዎስ የንጉሡን ፌዝ ትእዛዝ ለመፈጸም ወጥቶ የሰማይን ንጉሥ ትእዛዝ በራሱ ላይ ፈጸመ። የደማስቆ መንገዱ በፌዝ በተሞላው የውሃ ገንዳ ውስጥ ተከፍቶለት ነበር። በአዳራሽ ውስጥ የነበረው ሕዝብ በድንጋጤ ዝም አለ። የንጉሡ ፊት በውርደትና በቁጣ ተለወጠ። የራሱ ተዋናይ፣ የፕሮፓጋንዳው መሳሪያ በራሱ መድረክ ላይ እርሱ በሚጠላው እምነት ተጠመቀ። ይህ ለንጉሡ ሊያኖስ ከሐዲ ትልቅ ጥፊ ነበር። የክርስትናን ኃይል ለማሳነስ ያዘጋጀው መድረክ የክርስትናን ኃይል የሚያሳይ መሰዊያ ሆነበት። ንጉሡ በቁጣ እየተንቀጠቀጠ ከዙፋኑ ተነሳና ጰርጰሬዎስ፣ ይህ የቀልድህ አካል ነውን? ወይስ አብዳሃል? የጀመርከውን ትወና ጨርስልን ሲል ጮኸ። ጰርጰሬዎስ ግን በሰላምና በልበ ሙሉነት ወደ ንጉሡ ዞረ። ፊቱ ላይ የፍርሃት ምልክት አልነበረም፤ ይልቁኑም ያገኘውን አዲስ ሰላም የሚያንጸባርቅ ግርማ ይታያል። ንጉሥ ሆይ አለ ከዚህ በፊት እውር ነበርኩ አሁን ግን አይቻለው ስቀልድ የነበርኩት በፊት ነበር አሁን ግን እውነተኛውን ሕይወት አግኝቻለሁ ሕይወትን ያገኘሁት ዛሬ ነው እንዴት ብዬ ክደዋለሁ ንጉሡ ጰርጳሪዎስ በውሳኔው የጸና መሆኑን ሲረዳ መጀመሪያ በማባበል ሊመልሰው ሞከረ ጰርጳሪዎስ ሆይ አንተ የኔ ተወዳጅ ተዋናይ ነህ ሀብትና ክብር ጨምርልሃለሁ ይህንን የሞኝነት ሐሳብህን ትተ ወደ ቀልድህ ተመለስ ይህ የክርስቲያኖች እምነት ለባሮችና ለድሆች እንጂ ለአንተ አይነት ዝነኛ ሰው አይገባም ሲል መለሰለት። ጰርጰሬዎስ ግን ራሱን እየነቀነቀ ንጉሥ ሆይ የዚህ ዓለም ክብር እንደ ጠዋት ጤዛ ያልፋል። እኔ ግን የማያልፈውን ዘላለማዊውን መንግሥት አግኝቻለሁ የዓለምን ሀብት ብትሰጠኝ ከክርስቶስ ፍቅር ጋር አይተካከልም፣ ሲል መለሰ። ንጉሡ በማባበል እንዳልተሳካለት ሲያውቅ ወደ ማስፈራራት ተሸጋገረ። በእኔ ላይ ታምፃለህን? ይህንን እምነትህን ካልካድክ በታላቅ ስቃይ ይገድልሃለሁ፣ ሲል ዛተበት። ባርባሪዎስ ግን በፈገግታ መለሰ። ንጉሥ ሆይ ሥጋዬን ልትገድለው ትችላለህ፣ ነፍሴን ግን አትነካትም። እኔ ስሞት ከጌታዬ ከኢየሱስ ክርስቶስ ጋር ለዘላለም ለመኖር ይሄዳለሁ። ስለዚህ ሞት ለእኔ ኪሳራ ሳይሆን ትርፍ ነው፣ ሲል መለሰ። ይህ መልስ ንጉሡን ከቁጥጥር ውጭ አደረገ። ወታደሮቹን ጠርቶ ጰርጰሬዎስን እንዲይዙትና በሕዝቡ ፊት በግንድ ላይ አስረው እንዲገርፉ ታዘዘ። ወታደሮቹም ያዙትና ሥጋው እስኪቆራረጥ ድረስ ገረፉት። እርሱ ግን በስቃይ ውስጥ ሆኖ ፊቱ በደስታ አበራ ነበር። ሲገርፉት ጌታ ኢየሱስ ክርስቶስ ሆይ ስለ ስምህ ይህንን መከራ እንድቀበል ስለፈቀድክልኝ አመሰግናለሁ እያለ ይጸልይ ነበር። የንጉሡ ቁጣ በዚህ አላበቃም። ከዚህ በኋላ በተለያዩ የስቃይ አይነቶች አሰቃየው። ነገር ግን የጰርጰሬዎስን ጽናት ሊሰብረው አልቻለም። በመጨረሻም በንጉሡ ትዕዛዝ አንገቱ በሰይፍ እንዲቀላ ተወሰነ። ወታደሮቹ ወደ መግዲያው ስፍራ ሲወስዱት ፊቱ በደስታ የተሞላ ነበር። ሕዝቡን በድንጋጤ ይመለከተዋል። የፌዙ ተዋናይ የእምነት ጀግና ሆነ። በመግዲያው ስፍራ ላይ ቆሞ አይኖቹን ወደ ሰማይ አነሳና "ጌታዬ ሆይ ነፍሴን ተቀበል" ብሎ ጸለየ። ያላመነታ አንገቱን ለሰይፍ ሰጠ። የፌዙ ትወና ወደ እውነተኛ ሰማዕትነት ተለወጠ። ሲያላግጥበት ለነበረው የክርስቶስ ስም እርሱ ራሱ በክብር ሞተለት። የሕይወቱ የመጨረሻ ትወና ለሰማያዊው ንጉሥ ያቀረበው ታላቅ የእምነት ምስክርነት ሆነ። የቅዱስ ጰርጰሬዎስ ታሪክ አንድ ትልቅና የማይናወጥ እውነትን ያስተምረናል፤ የእግዚአብሔር ጸጋ በቦታና በሁኔታ እንደማይገደብ ጥሪው በቤተ ክርስቲያን ቅጥር ውስጥ ብቻ ሳይሆን በኃጢአት መድረክ ላይም ሊሰራ እንደሚችል ይህ ታሪክ እግዚአብሔር የሚሰራባቸው መንገዶች ከሰው ልጆች መረዳት በላይ መሆናቸውን ያሳየናል። የፌዝ መሳሪያን ወስዶ የእምነት መሳሪያ ያደርገዋል። የውሸት ጥምቀትን ወስዶ የእውነት ጥምቀት ያደርገዋል። የሰው ልጅ ለእግዚአብሔር የሚያቀርበው ንቀትና ፌዝ እንኳን እግዚአብሔር ለራሱ ክብርና ለአንዲት ነፍስ መዳን ሊጠቀምበት ይችላል። ጰርጰሬዎስ የቆመበት መድረክ የኃጢአትና የዝባዝንኬ መድረክ ነበር። በዙሪያው የነበረው ድባብ የንቀትና የስላቅ ነበር። ነገር ግን የሰው ልጅ ልብ ለእውነት በቅንጣት ታህል ክፍት ከሆነ የእግዚአብሔር ኃይል ገብቶ ታላቅ ታምርን ይሰራል። የጰርጰሬዎስ ልብ ምንም እንኳን በፌዝ ጭምብል ቢሸፈንም በዚያች ቅጽበት ለእውነት ክፍት ሆኖ ነበር። ስለዚህም ነው የውሃው ንክኪ የሥጋውን ሳይሆን የነፍሱን ዕድፍ ያጥበው። የሰማው ቃል የፌዝ ቃላትን ሳይሆን ከእንግዲህ የእኔ ነህ የሚል ሰማያዊ ጥሪ የሆነው። ይህ ታሪክ የሚያስተምረን ማንም ሰው ከእግዚአብሔር ምሕረት የራቀ እንዳልሆነ ነው። የትም ቦታ ብንሆን በምንም አይነት ሁኔታ ውስጥም ብንገኝ የእግዚአብሔር ጥሪ ሊደርሰን ይችላል የእርሱ ደማስቆ የፌዝ መድረክ ነበር የእኛስ እግዚአብሔር እኛን የሚጠራን በየትኛው የህይወታችን መድረክ ላይ ነው ምናልባት የኛ መድረክ በስኬትና በጭብጨባ የተሞላው የስራ ቦታችን ሊሆን ይችላል ልክ እንደ ጰርጰሬዎስ በአለማዊ ክብር ውስጥ ሆነን የነፍሳችንን ባዶነት የምንሰማበት ምናልባትም ደግሞ በውድቀትና በተስፋ መቁረጥ የተሞላው የህይወት መድረካችን ሊሆን ይችላል ሁሉም ነገር ሲጨልምብን የእርሱን ብርሃን እንድንፈልግ የሚገፋፋን ምናልባትም ማንንም በማያየን የብቸኝነት መድረክ ላይ ወይም በኃጢአታችን መሃል ሆነን በህሊናችን ውስጥ ሆኖ የልባችንን በር ያንኳኳ ይሆናል። የአባ ሙሴ ደማስቆ በገዳም ቅጥር ውስጥ፣ የቅድስት ማርያም ግብጻዊት ደማስቆ በቤተክርስቲያን ደጃፍ፣ የቅዱስ ጰርጰሬዎስ ደማስቆ ደግሞ በፌዝ መድረክ ላይ ሆነ። የእያንዳንዳችን የለውጥ መንገድና ቦታ የተለያየ ነው። ዋናው ጥያቄ ያንን ጥሪ ለመስማት ጆሮአችንን ከፍተናል ወይ? ለሚመጣው ብርሃን አይናችንን ለመክፈት ዝግጁ ነን ወይ? የሚለው ነው። የጰርጰሬዎስ ታሪክ እንደሚያ ሳየን ለውጥ የቅጽበት ጉዳይ ሊሆን ይችላል። ነገር ግን ለዚያች ቅጽበት ዋጋ መክፈል ይጠይቃል። እርሱ ዓለምን ሁሉ ንቆ ለተገለጠለት እውነት ሕይወቱን ሰጥቷል። እኛስ ለተገለጠልን እውነት ምን ያህል ዝግጅቶችና ታማኞችነን ይህ የሳምንታዊ ዝግጅታችን ደማስቆ ነበር። በቀጣይ ሳምንት የደማስቆ ብርሃን ወደ ሌላ የሕይወት ጽንፍ ይወስደናል። ከኃጢአት መድረክ ሳይሆን ከንጉሣዊ ዙፋን ስለተደረገ ጥሪ እናወጋለን። ይህ የሳምንታዊ ዝግጅታችን ደማስቆ ነበር። በቀጣይ ሳምንት ወደ ሌላኛው የደማስቆ ምርኮኛ እናመራለን። እስከዚያው ድረስ የእግዚአብሔር ቸርነትና የሰማዕቱ የቅዱስ ጰርጰሬዎስ አማላጅነት ከሁላችን ጋር ይሁን። ሰላም፣ እግዚአብሔር አይለየን። አሜን።